ጨቅላ ህፃናት ጡት በደንብ የማይጠቡበት ምክንያት ምንድን ነው? ይህ የመጀመሪያው ጥያቄ ነው። ጨቅላ ህፃናት ጡት የማይጠቡበት ወይም በደንብ አልጠባ ካሉ ወይም ሪፊውዝ የሚያደርጉ ከሆነ ወይም ወደ ኋላ ራሳቸው የሚለጥቱበት ምክንያት ብዙ ነው። አንደኛው ሆዳቸው ውስጥ ከፍተኛ የሆነ ጋዝ ወይም አየር ከበዛ፣ ይህን እንዴት ማስወከል እንዳለብን መጨረሻ ላይ እዚህ ቪዲዮ መጨረሻ እነግራችኋለሁ። ሆዳቸው ውስጥ በጣም ጋዝ የሚበዛ ከሆነ በጣም ሆዳቸው የሚጮ ከሆነ ይህንን ትሪት ማድረግ የምንችልበት ቀላል የቤት ውስጥ ዘዴ አለ። ይህን መጨረሻ ላይ ነግራችኋለው ሁለተኛው ጨቅላ ህጻናት በደምቶ ዝማይጠቡበት ምክንያት ደግሞ ጋስትሮ ኢሶፋጃ ሪፍሌክስ ዲዚዝ፣ ያ ማለት ከመደበኛው ቅርሻት ውጭ ያለ የህመም ቅርሻት እንደማለት ነው። ምን ማስመሰላችሁ፣ ቅርሻት፣ መደበኛ ቅርሻት ሁሉም ሰው ያለ ሲሆን ጋስትሮ ኢሶፋጃ ሪፍሌክስ ዲዚዝ ከተባለ ግን ህመም ነው፣ ራሱን የቻለ ህመም ነው። ይህን በዋነኝነት የሚከሰተው

ወይም ላይ መቆጣጠር ስለሚያቅታቸው ወደ ደማቸው በመሄድ ኢንፌክሽኑ ሊወዳቸው ይችላል። ይህም ሲፍሲስ ይባላል። ስለዚህ ኢንፌክሽንም ካልነ ሙሉ ፍላጎት ወይም የመጣት ብቃታቸው ሊቀነስ ይችላል። አራተኛው ምክንያት ደግሞ የነ የተወለዱ ከሆኑ ለምሳሌ ፕሬተርም ከሆኑ የመጥባት ብቃታቸው ዝከተኛ ሊሆን ይችላል። አምስተኛ ምክንያት ደግሞ ኮርተት ከፍትን የሆነ ሆል ኢንፋንታል ኮሊ ካለ ምግብ ፍላቆታቸው ሊቀንስ ይችላል። ስድስተኛ ምክንያት የአንጀት የልብና የሳምባ የአፈጣጣስ ችግሮች ካሉ በከፍተኛ መጠን የውግዢ መጠናቸው ስለሚቀንስ የመጥባት ብቃታቸው ዝቅተኛ ሊሆን ይችላል። ከንፈርንበት በትኮር ሊሆን ይችላል የሚያሳዩት ወይም ቶሎትሮ መተንፈስ ሊሆን ይችላል፣ ማቃሰስ ሊሆን ይችላል፣ ወይም ኪሎ አለመጨመርም ሊሆን ይችላል። እነዚህ ኬዞች ካሉ ግዴታ ሐኪም ጋር ካርቡ ማሳየት ተገቢ ነው የሚሆነው። የመጨረሻው ምክንያት ደግሞ የሆርሞን መቀነስ፣ ለምሳሌ የታይሮድ ሆርሞን ዝቅተኛ ከሆኑ የመጥባት ብቃታቸው ሊቀነስ ይችላል ጨቅላ ህጻናት። የመጨረሻው ደግሞ ሌላ ያልነገርኳችሁ ነገር የእናት ጭንቀት ካለ ምን ማለት ነው? እናቶች እንደ እነዚህ በደንብ እያጠቡ እራሱ ራሱ እጃቸው ቶት የጠባ አይመስላቸውም፣ እና በዛ ምክንያት የጣሳ ውታት ይጀምራሉ። ብዙ ጊዜ ይበቃዋል አይደል በሚል ሀሳብ ማለት ነው። ይህ ደግሞ ምናልባት ትክክል ላይሆን ይችላል። የእናት ጭንቀት በራሱ ህጻናትን አልጠቡም ብሎ እንዲያስቡ ሊያረጋቸው ይችላል። ግን አክቹዋሊ እየጠቡም ሊሆን ይችላል በትክክል። እና እንግዲህ ከላይ የተዘረዘሩትን በጣም ብዙ ምክንያቶች አሉ። እነዚህን እንግዲህ ለመለየት ግዴታ ሐኪም ጋር ቀርቦ ማሳየት ተገቢ ነው ቢሆነው። ሁለተኛው በዚህ ጥያቄ የተነሳ ነገር ደግሞ ልጄ አታገሳም። ጨቅላ ህፃናት የማያገዙት ለምንድን ነው? ወይም ማስገሳት የሚያቅተን ለምንድን ነው? ሶስት ዋና ዋና ምክንያቶች አሉት። አንደኛው የወሰዱት የሚጠቡት መጠን ዝቅተኛ ከሆነ፣ ሁለተኛ እኛ የምንጠቀመው ለማስገሳት የምንጠቀሙት ቴክኒክ ትክክለኛ ካልሆነ ወይም በቂ ካልሆነ፣ ሶስተኛ ብዙ አየር አብረው ካልወሰዱ ወይም ካልጠቡ ሊያገሱ ይችላሉ። ስለዚህ በተደጋጋሚ እኛ የምንጠቀመው ቴክኒክ ምንድን ነው? ወደ ላይ ይዘን ደረታችን ላይ ታከፈን ጀርባውን መምታት አይደለም። ይህ የተለመደ ነው ለብዙዎች ህፃናት ይሰራል ግን ለአንዳንዶቹ አይሰራም። ይሰራል ስለዚህ ሌላ ኦፕሽን ልንገራችሁ ሌላኛው ኦፕሽን ምንድን ነው መጀመሪያ ልጁን ግራትሊ እናስቀምጣለን በምስሉ ላይ እንደምትመለከቱት ከሆነ ግራትሊ እናስቀምጠውና አገጩን በአንደኛው እጃችን እንደግፋለን ወደፊት ዘንበል እናረገውና ጀርባውን መታ መታ መታ እያረግን ውስጡ ያለው ጋዝ እንዲንቀሳቀስ እንዲሸራሽርና እንዲያገሳው ማድረግ እንችላለን ይህ በኪ ላይ አሁን ይችላል ይህን ካደረግን በኋላ ወደፊት ወደኋላ ወደፊት ወደ ኋላ ዘንበል እያደረግን ማንቀሳቀስ። ሰርኩላር ሞሽን እዚሁ እግራችን እንዳለ በክብ እንቅስቃሴ ሰውነቱን ማንቀሳቀስ ውስጡ ያለውን ወተት በማምቦጫቦች ጋዙ ወደ ላይ እንዲሳፈር በማድረግ ማስገሳት ይቻላል። ይህን ቴክኒክ እንደ አማራጭ ተጠቀሙት። ሶስተኛው በዚህ ጥያቄ የተነሳ ነገር ደግሞ ልጅ በጣም ትንተራራለች፣ ታመጣለች፣ አለች ከአካለማት የምትቸግራለች፣ ማቃሰት አላት የሚለው ነገር ነው። ይህ ኢንፋንት ዲስኬዚያ ይባላል፣ ወይም ግራንቲንግ ቤቢ ሲንድሮም ይባላል። ዋና ምክንያቱ ምን መሰላችሁ? የጨቅላ ህፃናት የጡንቻ አለመናበብ ማለት ነው። እንማለት መሰላችሁ፣ አንድ ሰው ካካለ ማለት ከላይና ከታች ያለ ጡንቻ መናበብ አለበት። ለምሳሌ ከላይ ያለው ጡንቻ ሲኮማተር ከታች ያለ ጡንቻ በመክፈት ፊንጢጣውን በመክፈት በደንብ ጋዙም ሆነ አየሩን እንዲወጣ ማድረግ ሰገራም እንዲወገድ ማድረግ ይቻላል። ጨቅላ ህጻናት ላይ ግን እንደዚት ኮኦርዲኔሽን አይሰራም። ቢያንስ በመጀመሪያዎቹ ሶስት ወራት ወይም አራት ይህ ኮርዲኔሽን ላይኖር ይችላል። ስለዚህ ከላሴ ኮማተር ከታቸን አውሬ ኮማተር እና ልጁን ያስጨንቀዋል። በዛ ምክንያት ጋዝም ሆነ ሰገራ ላይወጣ ይችላል። ይህ ኢንፋንት ዲስኬዚያ ወይም ግረንቲንግ ቤቢ ሲንድሮም ይባላል። በጣም ብዙ ህፃናት ላይ የተለመደ ነው። ስለዚህ ወደ መፍትሄው ስንገባ አንድ ልጅ ማማት፣ ማልቀስ፣ መንጠራራት ካለው በተለይ ቸክላ ሰዓት ከአንዱ ጀምሮ እስከ ሶስት ወር በጣም የተለመደ ምልክት የሚኖራቸው እና ይህ ምልክት በጣም የተለመደ ስለሆነ ዘዴዎችንም ወይንም መፍትሄዎችንም ማወቅ አለብን። የመጀመሪያው መፍትሄ ጡት ካጠባን በኋላ በደንብ ማስገሳትና አየር ማስወታት ነው። ሁለተኛው መፍትሄ ደግሞ አንጀታችን ውስጥ ያለውን አየር ወይም ጋዝ ማስወገድ። እንዴት ነው የምናስወግደው? ቀላል የህፃናት ስፖርቶችን በማሰራት። እንዴት ነው የምናሰራቸው? ብዙ አይነት ቴክኒኮች አሉ። ቀላል ቴክኒክ ልነግራችኋለሁ። አንደኛው ቀላል ቴክኒክ ባይስክሊንግ ሜተድ ይባላል። እግራቸውን ልክ ሳይክል እንደሚነዳ ሰው የካየርን ማጫወት ማለት ነው። በምስሉ ላይ እንደምትመለከቱት ይህንን ማድረግ ትችላላችሁ። ሁለተኛው ደግሞ ሙሉ ለሙሉ እግሩን ወደ ሆዱ መማምታት ተፋርጎ በመያዝ ሆዱ ላይ ቢያንስ ለአምስት ሰከንድ ገፍቶ መያዝ ይህ ሆዱ ውስጥ ያለው ጋዝ የተጨናነቀው ጋዝ ከፍተት ባገኝበት እንዲወታ ያገዘዋል ማለት ነው። ይህንን በቀን ውስጥ ሶስቴ አራቴ ደጋግሞ ማሰራት ሙሉ ውስጥ የተከማቸውን ጋዝ ከማጥባታችን በፊት መሆን አለበት። ታዲያ ይህ ነገር ካጠባ በኋላ የምንሰራው ከሆነ ያቀረሸዋል። ግን ከማጥባታችን በፊት ይህን ስፖርት ብናሰራቸው መጀመሪያ ጨጓራ ውስጥም ሆነ ሲንሻኒት ውስጥ ያለው ጋዝ እንዲንሸራሸር እንዲወገድ፣ ከዛ ጨጓራቸው በደንብ ሰፊ የሆነ አዲስ ወተት ለመከበል ዝግጁ ይሆናል ማለት ነው። ሶስተኛው የሆድ ስፖርት ደግሞ ታከፈናቸው ወደ ላይ ይዘን ያ ማለት ወደ ላይ ስንይዝ ልክ ደረታችን እንታከፋቸውና ፊታቸው ወደ እኛ ሳይሆን ፊታቸውን ወደ ውጭ ከዞር ነው በኋላ ከኛ በተቃራኒ ከዞር ነው በኋላ ልክ መብስ ላይ እንደምትመለከቱት ከዳይፐሩ አካባቢ እንይዛለን እግሩ ወደ ላይ እጥፍ እናደርጋለን ዝርግት እጥፍ ዝርግት፣ ወይም ደው ሰርኩላርሽ ልክ እንደዚህ እንደያዝናቸው ግራፊ ዲፔንደንት ስለሚሆን ጋዙ ወደታችን ለሚሄድልን በተወሰነ መልኩ ልክ ሰገራ ወይም ካካ እንደሚቀመጥ ሰው እያደረግን እግራቸውን እያያዝንላቸው አየሩ አንጀታቸው ውስጥ ያለው አየር እንዲወክድ እንዲንሸራሸር ማድረግ እንችላለን ማለት ነው። እንደዚህ ካረግን ይህ ኢንፋንታይል ዲስኬዚያ የምንለው ነገር ሙሉ ሙሉ ማስወገድ ባንችል እንኳን መቀነስ ወይም ትግላቸውን በተወሰነ መልኩ ማስታነም እና መቀነስ እንችላለን ማለት ነው። እንደዚህ አይነት አስተማሪ ቪዲዮዎች እንዲደርሳችሁ ቻናሉን ሳብስክራይብ እና ላይክ ማድረጋችሁ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሸር ሰንብቱ።